ከ2011 ዓ ም በፊት የኢትዮጵያ ኢኮኖሚ ተከታታይ እድገት የነበረው ቢሆንም የማክሮ ኢኮኖሚ መዛባት ይስተዋልበት ነበር። የእነዚህ መዛባቶች መገለጫ ከሆኑት ውስጥ ደግሞ የውጭ ብድር ጫና፣ የውጭ ምንዛሬ እጥረት፣ ከፍተኛ የኑሮ ውድነት እንዲሁም ለግሉ ዘርፍ የሚቀርበው ፋይናንስ ማነስ ጥቂቶቹ ናቸው። እነዚህን ኢኮኖሚያዊ ተግዳሮቶች ለመቋቋም መንግስት ሀገር በቀል የኢኮኖሚ ማሻሻያ ተግባራዊ በማድረግ ላይ ይገኛል። ከሚያዝያ 13 ቀን እስከ 18 ከተካሄደው የ2025 የዓለም አቀፉ የገንዘብ ድርጅት እና የዓለም ባንክ የጸደይ የጋራ ጉባኤ ጎን ለጎን በተዘጋጀ የብሔራዊ ባንክ ገዢዎች መድረክ ላይ ማብራሪያ የሰጡት የብሔራዊ ባንክ ገዢው ማሞ ምረቱ የኢኮኖሚ ማሻሻያው በተለይም የገንዘብ ፖሊሲ ለውጡ በርካታ ውጤቶች ማስገኘቱን ተናግረዋል። በኢትዮጵያ ባለፉት ሦስት ተከታታይ ዓመታት የዋጋ ግሽበት መጠኑ ከ30 በመቶ በላይ ተመዝግቦ ነበር። ነገር ግን እየተተገበረ በሚገኘው ጠንካራ የገንዘብ ፖሊሲ አማካኝነት የዋጋ ግሽበቱ አሁን ላይ ወደ 13 በመቶ ወርዷል። ይህ ወሳኝ የሆነ ለውጥ ነው። በሚቀጥለው በጀት ዓመት ደግሞ የዋጋ ግሽበቱ ወደ 10 በመቶ ዝቅ እንደሚል ይጠበቃል። ይህ ስኬታማ መሆን ከቻለ በ10 ዓመታት ውስጥ ለመጀመሪያ ጊዜ የተመዘገበ ይሆናል። በማሻሻያው መንግስት ከብሔራዊ ባንክ የሚወስደውን ቀጥተኛ ብድር ለመገደብ ጥረት ሲደረግ ቆይቷል። በተለይም በዚህኛው በጀት ዓመት ምንም ብድር ባለመስጠት ትልቅ ስኬት ለማስመዝገብ እየተንደረደርን ነው ብለዋል። በያዝነው በጀት ዓመት የገንዘብ ሚኒስቴር ከብሔራዊ ባንክ ምንም ገንዘብ ሳይበደር የበጀት ዓመቱ ሊጠናቀቅ ተቃርቧል። ይህ በኢትዮጵያ ታሪክ ከ12 ዓመታት በኋላ ለመጀመሪያ ጊዜ የተገኘ ስኬት ነው። ይህ ስኬት የሚያሳየን የገንዘብ ፖሊሲያችንን ጥንካሬና ውጤታማ ብቻ ሳይሆን የገንዘብ ሚኒስቴርንም የፋይናንስ አስተዳደር ብቃት ማደጉንም ነው። የብሔራዊ ባንክ ገዢው ማሞ ምረቱ በማብራሪያቸው የጠቀሱት ሌላኛው የማሻሻያው ቁልፍ ስኬት የብሔራዊ ባንክ የወለድ ምጣኔ አዎንታዊ አመላካች ማሳየቱን የሚመለከት ነው። ኢንተረስ ሬትስ ኢትዮጵያ አር ናው የብሔራዊ ባንክ የወለድ ምጣኔ ፖሊሲ ወደ ተግባር ከገባ በኋላ ለመጀመሪያ ጊዜ በኢኮኖሚ ውስጥ የወለድ ምጣኔ ጉድለት ያልታየበት ዓመት ሆኗል። የባንኮች የእርስ በርስ ግብይትና የግምጃ ቤት ሰነዶች አውንታዊ የወለድ ምጣኔ አሳይተዋል። ይህ ባለፉት አስርተ ዓመታት ውስጥ ያልታየ ስኬት ነው። ይህ ስኬት የሀገሪቱን የመገበያያ ገንዘብ መያዝ ኪሳራ ወደማይሆንበት አውንታዊ ምዕራፍ መሸጋገራችንን የሚያሳይ ነው። በዚህ ሂደት ውስጥ ሚዛኑን የጠበቀ ዕድገት በመኖሩ ለግሉ ዘርፍ በቂ የሆኑ የውጭ ምንዛሬ ማቅረብ ችለናል። ጠንካራ አካታችና ዘላቂ የኢኮኖሚ ስርዓት የመገንባት ቁልፍ ዓላማና ግብ ሰንቆ ወደ ተግባር የገባው የማክሮ ኢኮኖሚ ማሻሻያ ፕሮግራሙ ላለፉት 50 ዓመታት በመንግስት ቁጥጥር ስር የነበረውን የውጭ ምንዛሪ ስርዓት ሙሉ ለሙሉ ነፃ አውጥቶታል። በዚህም በገበያ ላይ የተመሰረተ የውጭ ምንዛሪ ተመን ስርዓት እንዲኖር መደረጉ ከተጠበቀው በላይ ስኬት እንዳስገኘም አንስተዋል። ከኢኮኖሚ ማሻሻያው ተግባሩ የተገኘ ውጤት ከጠበቅነው በላይ ነው። የውጭ ምንዛሬ አቅርቦት በአስገራሚ ሁኔታ ጨምሯል። የበጀት ዓመቱ ሲጠናቀቅ ከውጭ ንግድ የምናገኘው ገቢ ከአምናው በሁለት እጥፍ እድገት ይኖረዋል። በውጭ አገራት ካሉ ኢትዮጵያውያን ወደ ሀገር ቤት የሚላክ የሬሚንታንስ ገቢም በ25 በመቶ ጨምሯል። ከማሻሻያው በፊት ትልቅ ፈተና የነበረው የውጭ ምንዛሬ ክምችት ጉዳይ ነበር። ከማሻሻያው በኋላ የውጭ ምንዛሬ ክምችታችን በሦስት እጥፍ ጨምሯል። በባንክ ስርዓት ውስጥ የሚንቀሳቀሰው የውጭ ምንዛሬም በሁለት እጥፍ አድጓል። ከፊስካል እና የገንዘብ ፖሊሲዎች ጀምሮ ማሻሻያዎቹ በጥንቃቄ የተቀመጡ መሆናቸውን አንስተው ለቀጣይ እድገት ጠንካራ መሠረት በመገንባት ከፍተኛ የግል ካፒታልን መሳብ ላይ ትኩረት እንደሚደረግ የብሔራዊ ባንክ ገዢ ማሞ ምረቱ አስገንዝበዋል።